በጣም ተናድጃለሁ። በጣም ተበሳጭ አለው። በምን አንዳንድ ጊዜ የሚሰራው ስራ ጥሩ አይደለም። ያ ምንድነው? በቲክቶክ ላይ አብዛኞቻችሁ ያው የምትጽፉልን አላችሁ ያው የምታሳዩን ሼር የሚያደርግ ሰው አለ ለእኔ። ስለዚህ የሰው እናት አይዘቀዘቅም። መሆን የለበትም። እናት አለን፣ ሁላችንም እናት አለን። በእኔስ እናት የሚለው ነገር ማየት አለብን። ስለዚህ እኛ ሚዲያ ላይ ያወጣናት እናት ስለምትወዱ፣ ወይኔ እናቴ ስለምትሉ፣ ቢያንስ እንኳን እናቴ ብላችሁ ስለምትጽፉልን ነው እንጂ እኛ አጠገባችንን ነች እንንከባከባታለን። ሌላ ችግር የለውም። ሆነም ቀረ ግን የሰው እናት አትዘቀዘቅም፣ አትሰደብም። የሰውን እናት ዘቀዘቀ ማለት የራሱን እናት ዘቀዘቀ ነው። ስለዚህ መደረግ የሌለበት እየተደረገ ነው። ስለዚህ ይሄ ነገር ቢቆም ነው ምለውኔ። ያን የምታደርጊ ልጅ ወይም የምታደርግ ልጅ ገደቢኑርክ አደብግዛ አደብ ግዛ ነው ምለውኔ። ሌላ እኔ ሌላ መልስ አልመልስም። እናት መቼም መቼም ይሁን እናት ከእናት በላይ ምንም ነገር እንደሌለ ነው ግራችሁን ልትፈቱ ስለምፈልግ በሰላም ላገናኛችሁ። ኖርማል ነው። አሁን እዚህ ጋር እዚህ ጋር እንደትልቅ ሰው ነው ራ ትርፍ ችግር የለም።

ታይ ታይም እፈልጋለሁ ካለች መዳመጣልህ ገብቶሃል። በቃ ምን አይነት አሁን ለምንድነው የምትሸቃደርኩት? ለምንድነው እንትን ትናንትና ቪዲዮ እያየሁት ነበረ። በቃ አሁን የመጣበት ምክንያት ብትነግረኝ ደስ ይለኝ እኮ። ልመጣልህ ነው ወደ እዛ። በመሀል የተጨነቀችለች ያለችው እሷ ነች። እዚህ አንተም አላ እኔ ለእሷ ሪስፔክት ብዬ ነው ከዚህ ላል አለ ዝም ብዬ ስንጣላለ ሀይ ሪስፔክት ብዬ ነው። ሰላም ሰላም፣ እንዴት ናችሁ ውድ የሀገሬ ልጆች፣ ሰላማችሁ ብዝት ይበልልኝ። ዛሬ በጣም የሚያስቁን ነገሮችም መለኛውን ብቅ ስላለ ደስ ብሎኛል። የዳኒን ደግሞ ፕሮግራም እያየውኝ የዳኒ ዩቱብ እያየው በጣም እየሳኩ ነበር። እኔ ዳኒ ሁሌ ያዝናናኛል። በቅ ንግግሩ ደስ ባይለኝም የሚሰራው ድርጊት በጣም ባዝንበትም እኔ የሚናገራቸው ቃላቶች በእርግጥ በጣም በጣም ነው የሚያዝናናኝና አላውቅም የሚንጠራራ ብዙ ጊዜ። ያው በነገራችን ላይ ያው ዛሬ የተለያዩ ነገሮችን ስናይ ነበር፣ ከጠዋት ጀምሮ አንዳንድ ዩቱበሮች መለኛውን አነጋግረናል። ያው ደግሞ ማነው ብሩክ የሆነ ፕሮሰስ ጀምሯል ምናምን እየተባለ የተለያየ እኛን የሚያስደነግጥ ነገሮች የምትሰሩ ዩቱበሮች አላችሁ። ያልተጣራ ወሬ ይዛችሁ በራሳችሁ ግምት ባትንቀሳቀሱ ጥሩ ነው። ከባለቤት ውስጥ አልሰማችሁ ድረስ ፕሮሰስ ጀምሬያለሁ ሊሄድ ነው የሚለውን ነገር ውስጥ አልሰማችሁ ድረስ ዝም ብላችሁ በራሳችሁ ግምት የምታደርጉት ነገር ጥሩ አይደለም። እንዲ አሁን ስልክ እየደወለ ለማያውቀው ሰው እሱ ብሩክም ቢሆን ፕሮሰስ ጀምሬያለሁ ብሎ አይናገርም። በመጀመሪያ እንኳን ዱባይ ሲሄድ ያወቅ ነው መቼ ነው? ልክ ኤርፖርት ሆኖ ነው ቪዲዮ ሲሰራ ያወቅነው ሁላችንም እና በዚህ ውስጥ የሚጎዱ ሰዎች አሉ። እንኳን እኛ እንደዚህ የተለያየ የተሳሳተ ነገሮችን ነግረናቸው ቀርቶ እንዲሁም መጥተው ተጨቃጭቀው ከፍቷቸው ሲሄዱ በጣም የሚያለቅሱ በጣም የሚታመሙ የሚወድቁ፣ የሚያዝኑ እኔንም ጨምሮ ብዙ ሰዎች አሉ። በቃ ነገ ደግሞ ምን ሊፈጠር ነው ያን ምን ጸል ሌላቸው እንደ ልጆቻችን ሁልጊዜ እና ብሩህ ማናችሁንም ወጥቶ መቸስ ፕሮሰስ ሊሄድ ነው የሚል ነገር አይናገርም። ለወንድሞቹም ቢናገር ወንድሞቹም ለእናንተ አይነግሩም። እሱም ደግሞ ፊሽካ እየነፋና ለህዝቡ ሁሉ እየነገር አይደለም ፕሮሰስ የሚጀምረው። እንደው ለመቀለድ ካልሆነ ስሬስ አድርጋችሁ ሂቱ ላይ አንጥታችሁ የምትናገሩ ሰዎች ቀልብና ልቦና ይስጣችሁ። ምክንያቱም የብዙ ሰዎችን ልብ ታደማላችሁ። ይህንን ሰምተው ብዙም ይጎዱ ሰዎች አሉ ትክክል ነው፣ ትክክል አልደለም እያሉ ብዙ የማይረዱ ያዩትን ብቻ አምነው ተቀብለው የሚያዝኑ ሰዎች አሉና፣ ሁለቱን ልጆች ለመስማማት ሁላችሁም ጣሩ። ከማንም ወገን ሳትሆኑ ብሩክም ውደዱ፣ ሀይሚንም ውደዱ። ከድሮ ጀምሮ ከአንድ ዓመት በፊት እያየናቸው አብረው እያደጉ አብረው ብዙ ነገሮችን እያስተማሩን ሁለቱም አብረው ብዙ ነገሮችን እያሳዩን የመጡ ልጆች ናቸው። ዛሬ በሁለቱ መካከል የሆነች ነገር ተፈጠረች ብለን ቀዳዳ ከፍተን ብሩክን ለይተን መሳደብ የለብንም። ሀይሚንም ለብቻ ለይተን መሳደብ የለብንም። ምክንያቱም ትላንትና አሁን አይቻለሁኝ። ትላንት የተሰጣት ኮሜንት ከላይ እስተታች በአጠቃላይ በጣም ነው ያዘንኩት። በጣም ነው ያለቀስኩት። እንዳለ ስድብ ነው በሙሉ ሚዲያ ላይ የወጣ ሰው ሁሉን ነገር መቻል አለበት ብለን እናገራለን አንዳንድ ሰዎች። እና ሚዲያ ላይ የወጣ ሰው ሁሉ መሰደብ አለበት ብሎ የሚለ የትኛው መጽሐፍ ቅዱስ ነው? ሁላችሁም በየሃይማኖታችሁ ሃይማኖቶቻችሁን የምታከብሩ ሰዎች ናቸው። ሙስሊም ብንሆኑ፣ ፕሮቴስታንት ብንሆኑ፣ ኦርቶዶክስ ብንሆን እግዚአብሔር የትኛውን ይሄ የስድብድብ ሰው መሳደብ ትክክል ነው ብሎ የቱ ቦታን የጠቀሰው? የእግዚአብሔር ቃል የቱ ቦታን የተናገረው? እኔ እንደ ታላቅ እንደ መጽሐፍ ቅዱስን እንደሚያውቅ ሰውስ ትንሽ ልምከራችሁ። እንደውም ከሚፀያፋቸው ነገሮች ውስጥ አንዱ መጽሐፍ ቅዱስ ውስጥ ስድብን ነው። በወንድምን አማቾች መካከል ጥልን የሚዘራ የተረገመ ይሁን የሚላለ የሚዘረዘሩ መስከር፣ መጠጣት፣ ማመንዘር ብቻ አደለም እግዚአብሔር የሚፀየፈው ነገር። አድናቂዎች ነን፣ በጣም እንወዳቸዋለን። ብሩክን በጣም ልንወድ እንችላለን ወይ ሀይሚን በጣም ልንወድ እንችላለን ወይ? ሁለቱንም እንወዳለን። የምናቃቸው በሚዲያ ላይ ነው ስለምናያቸው ነው፣ አናውቃቸውም። በቅርበት የምናውቃቸው ሰዎች አይደለንም። ብሩክ ሲያጠፋ ባጠፋበት ልክ ባለምሳ ደብቆ አስተያየት መጻፍ ይቻላል። በቃ ብሩክ ከዚህ መንገድ ተመለስ፣ ይሄ የሄድክበት ነገር ትክክል አይደለም። ትዕግስት እየኖሩ በዚህ መልኩ ሂድ በቃ ሀይሉም ስታጠፋ ሀይም ያየነው ዛሬ ያየነው ነገር በተገቢ አይደለም። ከአንቺ የማንጠብቀው ነገር ነው። የሰራሽው ስራ ትክክል አይደለም። ብርጉ ላይ ማንሳት የለብሽም። ቃል መናገር የለብሽም። የድሮዋን ሀይሚ ሁኝ ብላችሁ በየራሳችሁ አስተያየት አስተያየት ብሰጧቸው ጥሩ ነው። ለምንድነው ነው ሴት ልጅ ትናንትናም፣ ትላንትና ሙልጭ አርጋችሁ ነው የተሳደባችሁት። እኔ ሁለቱም መሰደብ የላባቸውም ወንድሞቻቸውም ወላጆቻቸውም መሰደብ የለባቸውም። በቃ እኛን ሊያሳዩ የሚያመጡት ነገር አለ። በሳዩ ልክ ደስ በሚል መልኩ ኮሜንት ብሰጣቸው ብናርማቸው በቃ አይታርሙ አ አንዴም ፍን አይታርሙ። በሚቀጥለውም በሚቀጥለውም ደጋግመን ብንጽፍ ምን እንጎዳለን? እንደገና ሰደበናቸው ነገ ተነጎዳያ እነዚህ ልጆች አንድ ላይ ሲመጡ ደግሞ ከምናፍር ይህን ተናግረን ምክንያቱም ያውቃሉ የሚዲያ ሰዎች ናቸው አይደል? ያነባሉ ያውቃሉ፣ ሁሉም ነገር ያውቃሉ እነዚህ ልጆች። ይህን ማድረግ የለብንም ያው መለኛውም የቡራ ወንድም መጥቶ ዛሬ ብዙ ነገር ተናግሯል። የእናት ፎቶን ማዘግዝቁ እናታችን ሚዲያ ላይ ወጣ ነው እንደው እናት እንድታውቁ፣ እናት ምን እንደሆነችን ለማሳየት እናንተ ነው እንጂ ለሌላ ነገር አይደለም። የእነ ሃይሚንም ነገር ቢሆን እነ ፍጹምን ጓደኞቻቸውን አነጋግረናል። ቀስ ብሎ የሚፈታ ነገር ነው እና ጥሩ ኮሜንት እንድንሰጣቸው ነው ወንድሞቻቸው ሙሉ ጊዜ የሚነግሩን፣ እኛን አግዙን፣ እኛ ለማስታረቅ ስንሄድ እናንተም ደግሞ በኮሜንት አግዙን ብለው ተናግረዋል። ከዚህ በፊቱ መለኛውም ቢሆን ብሩክም ቢሆን በጣም የተባረኩ ልጆች ናቸው እና ያው ቢመጡን በሚዲያ እዛም ሄደው ሌላ ነገር ባያደርጉልንም። በወጡ ቁጥር እኛ ማድረግ ያለብንን ነገር እየነገሩን ነው። ዛሬም እሱ ያው እዚ ያሉትን ሰዎች እያነጋገርኩ ነው፣ ብዙ ነገሮች ሊስተካከሉ ይችላል፣ ብዙ ሰዎች ትደውሉልኛላችሁ፣ እኔም በስልክ ሚዲያ ላይ የማይወጡ ነገሮች በስልክ ብዙ የማደርጋቸው ነገሮች አሉ ብሎ ብላል። ይህንን እና እግዚአብሔር መልካሙን እንዲያመጣ ስድብንም እንድናቆም ማጸናችኋለሁ። ሌላው ደግሞ ኔዳዲ በጣም አስቆኛል። በራሱ ጣቢያ መጥቶ በራሱ ጣቢያ ልበል፣ በራሱ ቻናል ልበል፣ ቻናሉ ላይ መጥቶ የሚፎክረው ፉከራ የሚናገረው ንግግር ጭራሽ ደግሞ ሰፈራቸው ድረስ ሄዶ ነው እንግዲህ ለሄደውም ለማንነው ለብሩክ ማስጠንቀቂያ ሊሰጥ አይሚን አታሰቃያት፣ ከአይሚ ራቅ አታስጨንቃት ጥፋተኛው አንተ ነህ ለማለት ግን። ለነገሩ ዛሬ ሳየው ዳኒ የተረጋጋና ነገሮችን ለማስተካከል እ እሱ መሰል የሚበጠበጥ ዋናው እንደውም ፕራንኩን እየሰራ ያለው ማስጨነቁ እንደ እልህ መወጣቱ ይመስለኛል። እኔ ዝም ብዬ ልብ ብዬ ሳየው እልሁም ምንድነው የሚወጣው? ሳትነግረው ሶሲ ያንን ፕራንክ በመጀመሪያ ቀን ስላደረገች የዛም ብድር የሚመልሰው ብሩክን በማናደድ አድርጎ ነው። ይህንን ያድርግ ማለት አይደለም፣ እኔ እንደዚህ ሳየው ግምቴ ነው። ይህን በማድረጉ ደስተኛ አይደለም፣ ግን የሚናገራቸው ከአቅሙ በላይ አቅሙ ሳይ ከአቅሙ በላይ የሚናገራቸው ቃላቶች በአጠቃላይ ያስቀኛለን። በጣም ብሩክ ታግሶታል። ቢሆንም ግን እሱ አሁን ነገሮችን ለመፍታት እየሄደ ይመስለኛል። አሁን በቃኝ እያለ ይመስለኛል ይመስለኛል መንገድ እየያዘ ይመስለኛል። ምክንያቱም አስተርቶት በትግስት ለመነጋገር ነው የፈለግኩት ብለዋል። ሲመጣ ሁለቱም በትግስት መነጋገር አልቻሉም። ምክንያቱም የእሱ ጥያቄ ምንድን ነው? የዳኒ ጥያቄ ምንድን ነው? ከሀይሚ ላይ ራቅ፣ አታስጨንቃት። እሷን ራቅ፣ እሷን እየጠራ አታስጨንቃት ነው። ይህን ደግሞ የማለት መብት የለውም ዳኒ ግን ዳኒ ያው ነገሮችን ቢያስተካክል ጥሩ ነው። ዳኒ ሆነ ሶሲ፣ ሶሲንም አይቻለሁ በእህቷ ቤት ቻይና ተከፍቶ እነሱን ፎቶ ለጥፈው ርዕስ አድርገዋቸው እነሱን እህትየዋ እራሱ እኮ አሁን ሶሲን ተናግራታለች። አንቺ ያንን ቪዲዮ ስሰሪ ለምንድነው ነው ስልክ ያልደወልሹ ለሱ ብላ ተናግራታለች። የትክክለኛ ይህ ጥያቄ ይህን ጥያቄ መልሽልኝ ለፍቅረኛሽ ደውለሽ፣ ለምንድን ነው ያልነገርሹ? የሱስ ሲመልስ ምንድነው? እሱም እኮ ፕራንክ ሰርቶኛል። ኦኬ፣ እየተጋባሽ ነው እንዲህ አይነት ስራ ይሰራሹ? አዎ ይመስለኛል አለች። ስለዚህ እነዚህ ሁለት ሰዎች ተልኮ አላቸው። አሁንም ምለው እግዚአብሔር ከነዚህ ልጆች ከነዚህ ምስኪን ልጆች ህይወት ያውጣቸው። የሌላቸውን ጸባይ እያሰጧቸው ነው። ብሩክ በጣም ጨዋ ልጅ ነው፣ በጣም ስርዓት ያለው ልጅ ነው። ሀይምዬም እንደዛው በጨዋነታቸው ብዙ ትምህርት የተማርንባቸው ልጆች ናቸው። ግን ጸባያቸው እንዲለወጥ እያደረጓቸው ነው፣ እያናድዷቸው እየመጡ ምክንያቱም የሱ መልስ ደስ አይለኝም። ብዙ ጊዜ ዳኒ ተውት ቀልድ ነው የሚቀልድ፣ እንዲ የሚቀልድ ነው ይመስለኝ ጀምሬ እስከምጨርስ በጣም ነው የሚያስቀኝ። እንደውም ዛሬ ጭራሽ ብታጀራ ድረስ ይሄዳለሁኝ። እንደውም እናንተ አትምጡ ወንድሞቹ የብሩክን ወንድሞች እናንተ ወደዚህ መምጣት አይጠበቅባችሁ። ውሳኔ ሀይሚ ማነው? ዳኒ እንትን ጆክ እንትን ቀልድ ነገር እየሰራ ነው ይመስለኝ። ሶሲም የምትቀልድ የምታሾፍ ነው ይመስለኝ። እግዚአብሔር ይህን ነገር ባጭሩ ይቋጭልን። እንጸል እንጸልላቸው፣ ሶሲና ዳኒን ከህይወታቸው እንዲያስወጣ፣ ነገሮች በፍጥነት እንዲስተካከሉ እግዚአብሔር ይዳቸው ብዬ ነው ማስበው። በጸሎት እናግዛቸው። ጥሩ ጥሩ ኮሜንት በመጻፍ እናግዛቸው። ላችኋለሁ። ውዶቼ ሰላም ሁኑልኝ። ዛሬ የሚበቃኛ